አላህ በቀድሞው ነዋሪዎችን ተላካዎች ላካ ኢየሱስ ሙሴ፣ ነብይ አሐም አዳም፣ አብርሃም፣ አዳም፣ አዳም እነዚህ ሁሉ ነዋሪዎችና ተላካዎች ናቸው። እና እና እና አምናለን እና በአላህ በቀድሞው ነዋሪዎችና ተላካዎች ላካ። ከነዚህ ውስጥ ነብዩ ሙሐመድን እና አምናለን። ያ መጨረሻና እሱ አብርሃም ያመነበት ተመሳሳይ አንድ ነበረ። አምስት በአንድ እርሱ ትክክለኛው ክርስቶስ ወደ አንድ ተመሳሳይ እግዚአብሔር ሙሴ የማድ አንድ እግዚአብሔር እሺ። እግዚአብሔር አምስት በአንድ አይደለም፣ ልጆች የለውም፣ ወላጆች የለውም፣ አያባቶች የለውም። እኛ የእግዚአብሔር ፍጥረት ነን እሺ